ሰርገኛዎች ወደ ዱባይ ገብተናል ብሏል፣ ማለት ነው። መግባት ገብተዋል። እንኳን ደስ አላችሁ። እንኳን ለዚህ ቀን አበቃችሁ፣ አብርሽና ሩታ ማለት ነው። እንኳን ለዚህ ቀን በቃችሁ ማለት ነው። አልፍ መብሩክ ብያለሁ። ዱባይ ገብተናል ብለዋሉ። ዱባይ ሲገቡ ደግሞ ጽጌ አኩርፋለች ማለት ነው። ለምንድነው ያኮረፈችው? እኔ ደስ አላለኝ፣ እውነት ለመናገር በቃ ጽጌን በየጊዜ ቃል ቧን ሰብራታል ማለት ነው። ይሄ ዳንኤል ማለት ነው። በቃ በጣም ነው የሚጫወተባት በጽጌ ማለት ነው። ተስማምቶ ቪዲዮ ለመስራት ይሁን አላቅም፣ በጣም ዝቅ አድርጎ ሲያያት ነው። ሴትነትን ዝቅ ሲያረጋት ነው ማያው ማለት ነው። ሌሎቻችሁ ተመልክታችሁ ከሆነ አላቅም እኔ ልብ ብለዋለሁ ማለት ነው። ስለዚህ ዛሬ ምንድነው ያላት በሰርግ በደስታ ቀን ውሳን አስከፋት ማለት ነው። ሴቶች እኛ ደግሞ ዛሬ ጽጌን የከፋት ነገር ባስከፋት ነገር ሲነግራችሁ ሴቶች እኛ ያቺን ነገር ወንዶች ሲሉን ደስ አይለንም ማለት ነው። ደስ ማይለ ነገር ነው ያላት ጽጌን ማለት ነው። አብራችሁ ቆዩ እስከ መጨረሻ እነግራችኋለሁ ማለት ነው። ያላያችሁ ያልሰማችሁ ካላችሁ ማለት ነው። ሁላችንም እንሰማለን እናያለን ብዬ ተስፋ ያደርጋለሁ። ኢንሻአላህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማናቸዋ ሰላማችሁ ብዝት ይበል። ውድ ድንቅ ሆናችሁ ቤተሰቦች ይቅርታ ማለት ነው፣ ይቅርታ ጠፍቻለሁ ማለት ነው። በቃ እንደዚህ እንደዚህ ጠፍፋው ማለት ነው። ዱአ አድርጉልኝ፣ ዱአ ያስፈልገኛል። ጠፍቼ ደግሞ ሲመለስ ምንሽ የተመለስኩ ወደ ዱባይ ሄድኩ ማለት ነው። ያለ ፓስፖርት እንግዲህ ከሰውዲ ወደ ዱባይ ማለት ነው፣ ሲሄድ ምን አየው ያነሩ ታን ሰርግ እስቲ ወደ ደረሰ ወደ ደረሱ ይሄደናል ብሎ ነበረ። ገቡ ወላ አልገቡም ብዬ ደሞ እንዲና ራቆታን ነበረች ማለት ነው። ሲሄዱ እቺ ጽጌ ራቆታን ነበረች ማለት ነው። ወይኔ እቺ ጽጌማ አታልፋትም። እውነት ለመናገር እ እቺ ጽጌማ ትያዛለች። ምንም ለጉብኝት ቢሄዱ ራሳቸውን አስተካክሉ ልብስ ተሸፍኖ መሄድ አለባቸው እንደዚህ ራቆት ምንም ብሆን ራቆት መሄድ አይፈቀድም ማለት ነው የተኛው ሀይማኖት አይፈቅድም ስለዚህ ትያዛለች ብዬ ነበር ተርፋ አልፋ ሄዳለች ገብታለች ማለት ነው ከገባች በኋላ ምን አጋጠማት ዳንኤል ሰፕራይዝ አረጋት በቃ አስደነገጣት ማለት ነው። በምንድን ነው ያስደነገጣት ብትሉ ቆንጆ ልጅ አግኝቻለሁ ከመንገድ ለሳ ቀለበት ልላረግ ነው ብሎ በቃ እሳን ልኮስ ሲያረቁ እሳ በቃ ኮረፈች፣ ዳርወ ላይ ወጥታ ቁጭ አለች። ሌሎቹም ተማክሮ እንደውም አብረሽ ደግሞ እየዋ ተው፣ በዚን ቀን ይሄ አይደረግም ሲል ያው ያቺ መበጥበጥ ስራ አይደለም። ሜሪ የምትባለው ደግሞ እሺ ያለችና በቃ ደመደሙባት። በዚች ጽጌ እውነት ለመናገር አሳዘነች። ረ እንደዚህ ቆሽት ያሳረረ ከሱጋር ለመኖር ረ ታባቱ ሁ ጉድኩ ነው። ከዛ ለሳ ቀለበት ልላረግ ነው ብሎ ሲሉ ሲቀልዱባት ነበር። በዛ ላይም ሩታም ጨመረች። እች ጽጌ በቃ አቆረፈች፣ በቃ አቆረፈች። የስራዋ ሰጣት ብዬ ትንሽ ከፍቶኛል። በአንድ በኩል ደግሞ ደስ ብሎኛል ማለት ነው። እንደውም ዳንኤል አንዳንዴ ቀው ባያረጋት ማ ቆሽታን ባያሳርራት ማለት ነው ጽጌ ብዙ ነገር ታደረግ ነበር ማለት ነው እውነት ለመናገር ጽጌም ስታይሏ በቃ አይመችኝም። እውነት ለመናገር በቃ የምታረገው ነገር የምትለብሰው ልብሶችን በቃ እንደ እብድ ነው። በቃ እብድ እብድ አለ ልብሱን ጥሎ የሚሄደው ረቆቱ። ከዛ ደግሞ ሜሪ ደግሞ ወደ ሜሪ ልምጣና እሳ ደግሞ አሽቃባጭ፣ እሳም እንደዛ በንደዛ ልክ ነው ትንሽ ከጽጌ ይሻላል እንጂ የለበሰችው ማለት ነው። በቃ የሰርጉን ስታይል አጠፉት ማለት ይቻላል። እውነት አናዶኛል ማለት ነው። አለባበሳቸው ስላላስተካከሉ ብቻ። አንድ ሁለተኛ ዳንኤል አልባን ስለሰበራት ጽጌን ማለት ነው። ስለዚህ በሰርግን ምድር የሰው ቀልብ ማስበር አያስፈልግም ነበር። በደስታ ፈንድቅ ድቅ ማለት ነው እንጂ። ጽጌ ልታላክ ስለብቻዋ ልትቀመጥ ነው እንዴ የሄደችው? ጽጌ ሲጀመር በጉኔት ወስታነ በጉ የት ሄዳ? ፓስፖርት ወጣለት በግ? ቢዛ ያሰሩለት በግ የት ገባ? የት ሄዳ ሊሄድ ነው የተባለው ዱባይ? በቃ እሱን ስላልወሰደች ነው ራቆታን የሄደችው ማለት ነው። እውነት ለመናገር እኔ ባይጎም ይሄድ መስሎኛል። ወደ አርዳችሁ በላችሁ በመሃል ደግሞ እኔ ጠፍቼ ነበር። በዛ መሃል አርዳችሁም በልታችሁ ከሆን አላየሁም ማለት ነው። እውነት ለመናገር በመሀል የተደረገ ነገር አላወቅኩም ማለት ነው። ይቅርታ። አርዶም በልቶም ቪዲዮ ሰርቶም እንደሆነ አላወቅኩም ማለት ነው። ይቅርታ። ቤተሰቦቼ ያልሆነ ነገር መናገር ጥሩ አይደለም ማለት ነው። እንግዲህ ይመቻችሁ። ሩታና አብርሽዬ ይመቻችሁ። አብርሽዬ እንኳን ለዚች ቀን አደረሳ እንኳን ለዚች ቀን በቃ ማለት ነው። ሲንቱ ስንት አሞራ ነበር ሚዞርባት የነበረው ሩታ አሚልጣ ካሞራዎች ውጭ አሚልጣ ወታ አንቲጋ ለሰርጓ በክታለች ማለት ነው። እውነት ለመናገር ለሰርጓ በክታለች ማለት ነው። እውነት ስንቱ ደብዱ ብሃል ስንቱ ሰድ ብሃል ስንት ነገር ብሏል ስንት ነገር ካሳለፍክ በኋላ በእጅ ስላረካት እንኳን ደስ ደስ ደስ አለ አልፍ አልፍ አልፍ እውነት ለመናገር እኔ በቅ እኔ አብርሽዬ በጣም ነበር የምቆረቆርለት ማለት ነው እውነት ለመናገር በጣም በቃ ያረጉት ታሪክ ተረስቶ አሁን ሚዜ ሚዜ ሚዜ ሆ ነበር ብጨፋጭፍ ታዳ ሆ ሚዜ እንደሚያወጣ ታቃለች። ሚዜ ያለሆንም ማለት ነበረብህ። ስለዚህ ከባድ ነው ብሎ ከባድነቱም እየተናገረ ነበር ማለት ነው። ዳንኤል ሚዜ መሆን ከባድ ነው ብለዋል። ሊሆንም ይችላል። አይ ቲንክ ለምሳሌ እኔ በበኩሌ እናንተ ሚዜ ስትሆኑ በጣም ደስ አላለኝም ማለት ነው። ሜሪ ጽጌ ዳንኤል ሚዜ ሲሆኑ ደስ አላለኝም። እውነት ለመናገር ስንት ልቅልቅ ይሄቶች ስንት ልቅልቅ ወንድሞች አሉ ማለት ነው። ለአብረሽ አብረሽን የሚወዱ አብረሽ የሚያከብሩ ለአብረሽ ጥሩ ነገር የሚማኙ ብዙ አሉ ማለት ነው። ዛሬ እኔ እውነት ለመናገር የሆነ ሰው ቂም ሲሄድ ሲይዝ አልወድ፣ ግን በነሱ ለምን እንደሆነ ቂም እኔ ከአብረሽ በላይ እኔ ነኝ ቂም አስኩት ማለት ነው በቃ ይ መያዝ ጥሩ አይደለም፣ ኃጢአት ነው ማለት ነው። ስለዚህ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳንም ታረቃችሁ፣ እንኳንም ለዚህ ቀን በቃችሁ። ግን በዚህ ቀን ጽጌን ስላስከፋችኋት ብቻ ነው የመጣሁት። አብርሽዬም በውስጥም በውጭም እኔ ደስ ብሎኛል። ደስታዬ ቪዲዮም ላይ ሰርቼ ባልገልፀው ውስጤ በጣም ተደስተዋል ማለት ነው እንኳን ለዚህ ቀን አበቃ አብርሽዬ እ እንኳን ለዚህ ቀን አበቃ። ሽሮ ታየ ወዳችኋለሁ፣ ቤተሰቦች ደግሞ አትጥፉ። አትጥፉ አቃለሁ። እናንተ ደግሞ አትጥፉ። የሆነ ጊዜ የሆነ ጊዜ በሰው መቼ ስለዚህ ሁላችንም ተመችቶን አይደለም የእናንተንም እናንተ ታቁታላችሁ የማያውቅልን የለም ራሳችን እና ፈጣሪ ብቻ ነው የማቀው ያለንበት ማለት ነው ሆኖም ያለ እኔ በጣም በጣም በስራ ተወጥር ያለው ማለት ነው ስለዚህ አመዛዝኝ አይቼ ይቅረብኝ ብዬ ነው

የጠፋው ያመጣለው ማጣለው ማለት ነው። ይቀርታል ወዳችሁ ያለው ውድድ ነው፣ ውድድ ነው፣ ውድድ ነው። ማረጋችሁ ሰላማችሁ ብዛ። አዳዲስ ነገር ሲኖር መጣለው። የአብርሽ ሰርግ ነገ የለቀቅልናል ማለት ነው። ምናልባት ምናልባት አብርሽ አሁን ሻወር ወሰድኩ፣ አሁን ደግሞ ውሃ በውሃው እያለ ነበር። የዱባይ ሙቀት እንኳን ለአዲስ ሰው እዛ ለቆየ ሰው ራሱ ይቀቅላል ማለት ነው። በአዲስነትማ ታውት እረጉድ ነው እሳት ነው የዱባይ ሙቀት ማለት ነው። ስለዚህ አይዟችሁ፣ አይዟችሁ ምንም ማለት አይደለም። ስለዚህ ጥሩ ጥሩ ቦታ እየሄዳችሁ ቢሉ እየሰራችሁ ልቀቁልን፣ እኛም ፈታዘን እንበል። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛልኝ ውድ ቤተሰቦቼ ውድ ቤተሰቦቼ፣ እወዳችኋለሁ እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ መልካም።